በጣም ያሳዝናል ጂጂ በጣም ከባድ ነው ብዙ ሴት እንደዚህ አፋቸውን ዘግተው ስለሚኖሩ ቮይስ ራሱ መሆንሽ አንቺ ቮይስ መሆንሽ ጥሩ ነው ቢካዝ ለሌላም ሴት ደፍራ እንደዚህ ለማታወራ ደፍራ ማታወራ አሁን መድፈር ይጀምር ደፍሮ ያወራሉ ገባሽ አለ ብዙ ሰው ቪክተም ነው በነገራችን ላይ ባጎታቸው የሚደረጉ አሉ ባጎታቸውን ትሚሉ አሉ ሴቶች በእህታቸው ባል እንደዚህ የሚደፍሯቸው አሉ። በራሳቸው በአባታቸው ወንድም አለ። ብዙ ኬስ አለ። ኖርማል ነገር አይደለም። እና እንደዚህ ሰው ሞር እያወራበት ሲመጣ አንቻውን ደፍረሽ እንደዚህ በማውራት እራሱ ኢቨንቹሊ ዳውን ዘ ላይን ሰው ያከብርሻል። አሁን አይደለም አሁን ዝም ብሎ አበሻ ለራሱ እሸታ ምናምን ሊል ይችላል። ገባሽ ግን ብዙ የተጠቃ እዚህ ዘጠኝ መቶ ሰው ውስጥ አምፕሊሾ፣ ሁለት መቶ ምናምን የተጠቃ ያለ ኢንትን ያለ እና እነሱን ለእነሱ ድፍረት ሰጥተሻል። ወጥተው ራሳቸውን ምንድን ነው የሚባለው? አንዳንዴ እንደዚህ ሲፈጠር አፍነሹ ከምትኖሪ ብታወሪበት፣ ሰውን ኢንፍሉዌንስ ስታደረጊ ለራስሽም ይለቅሳል። ገባሽ አለ እነዛ ለማለት ግን፣ እነዚህ እንደፋሪዎች እኮ የሚደግፉት እኮ ራሳቸው እኮ እነዚህ ሴቶች ናቸው። ኮር ኮርስ፣ አሁን የሚገርምህ እኔን ወጥቶ ወንድ ልጅ ጀጅ ያደረገኝ የለም ወይም እጅ ያደረገኝ ወንድ ልጆቼን ጀጅ ያደረገኝ ወንድ አላየው። አትሊስት አንገት በመድፋት ዝም በማለት ወይ ቁጭ ብሎ እንደዚህ አፉን ይዞ የሰራ ቪዲዮ ነው። ሴቷ አገብ ተወጣና ድምፅ እንኳን የላትም እንኳን ተደፈርኩ ብላ ልትል አይደለም እንኳንስ እንደዚህ ነገር ደረሰብኝ ልትል አይደል ድምፅ እንኳን እኔ ለምን እንደሆነ ይገርመኛል ልጅ ላይ አንዳንድ ዩኖ ቲክ ዩቱብ ላይ ቪዲዮ ልጁን እያዩት ማለት ነው። ወጪዋ ይመስላል ምናምን ብለው በፍጹም አረግ ምናምን እያሉ ይጣላሉ። ሁሉ ሌላ ነገር ልንገር። አሁን እሱ የተወሰነ ጊዜ ኢትዮጵያ ሄዶ ተቀምጧል። አንድ ወንድ ያ ልጆቹ፣ ሚስቱ ቶሎ ሲሄድ ሌላ ሰው ቢሆን ኖሮ ሌላ ሰው አሁን አንተ ብትሆን ነው ወይ የሆነ ብቻ ታዋቂ ሰው ቢሆን ኖሮ ሌላ ሰው እንደሱ ሶሻል ሚዲያ እንዴት ሄደ ይባል ነበር፣ ግን ከመጀመሪያ ባቸውን አበላሽተውታል። ጥሩ ነው ጥሩ ነው ጥሩ ነው። የኔ ወታስ ያ ከሌ ልጅ ናት ምናምን ተብላ ተሰድባለች። ስለዚህ ያ ጥሩ ነው ያሉትን አፍ እንዴት አሁን እንዴት ይበሉት? አንዴ ወር ሄደ ብቻ እኔ ብቻ ብሩድ ይኸውልህ፣ አሁን የዚህ ላይ ቀርተው ቀርተው ዩቲዩብ ከሚሸቅሉብን እኔ እናንተ ለምን አልሸቅልበትም? እኔ ጂጂ በደንብ በውስጥ እናወራና በዙምም እንገናኛለን ንስ ዊክ። እሱን ነው የምልህ እኮ ዙም ብለን የአንድ ሰዓት አሪፍ አንድም ሰዓት ይበልጣል በደንብ እናወራለን እንሸቅላለን። ባይለኝ ምክንያቱም መሸቀል ብቻ ሳይሆን እንደዚህ አይነት ቢነቃ ይሄ ደንቆሮ በግ ተከታይ ቢነቃ አትሊስት ሲያየን ምንም የማንሆን የማንሰበር አድርጎ ነው የሚያስበው። ግድግዳ ማውራት እኮ ነው፣ ከበሻካ ማውራት ግድግዳ ቆመሽ ማውራት ነው። አይገባቸው። የሚነዳ ህዝብ ይረገጡ ነው የሚረገጡ። ደንቆሮ ብሏል። እውነት ስማ ደንቆሮ። አሁን ነገር እኛ አልተለያየንም ብለው ይመጡላል ምን ይታወቁ፣ አልጋ ለይተዋል። ለምንድን ነው ግን ጂጂ ብዙ ካፕሎች ማስመሰል የሚወዱት? ለምን መሰል? እንዴት ይውጡ? ይሄ ህዝብ ይበላቸዋል። አትፍረድባቸው። ምን ችግር አለ? መጣላት ያለ ነው። ደግሞ ቢዝነሱ ሊቆም ነው። ምን ነው፣ አብሮ ተያይዘው ሲመጡ ምናምን እኮ ነው የሚያምረው እኮ። ካልሆነ ሲንግል ማምነኝ ካለችማ በቃ ተረገጠች። ተረገጠች። የዩቱብ ልጅ ማን ያየታል? እኛ ነው። ማን ያይናል? እኛ አሁን ይሄ ያንን ጎረምሳ ይዤ እዚህ ጋር ፉን ፉን ስለሚያይኝ ተመልካች አሁን ያለውን አታየውም እንዴ? ምቀጠየዛኔ ትዝ ይልህ እንደሆነ ካሌ፣ ትዝ ይልህ እንደሆነ የዛ ሰዓት ይሄ ልጅ ኢንሹርድ አይደለም ብዬሽ ወረቀቱን እያወጣው ስናገር ምን ሲሉ ነበር? ምን አገባሽ? ምን አገባሽ? አሁን ደግሞ ከኢንሹራንስ አይደለሁ የምታከምበት የለኝም ሲል ደግሞ አፈር ትብላ። ፖስታውን አልሰጠችውም እኮ አሉ። ፖስታው ስላልሰጠችው ነው ሰድያለ ስትለ ደንቆ ያልተመረመረ ክትባት ተከትቦ ማሸነፋችም ከዚህ ሰዎች ጋር ዝም ብሎ ያሸንፋችኋለሁ። እኔ እርግጥ እኮ ነው የማረጋቸው፣ በራስሽ ስለምትመሪ ነው ለምሳሌ ብዬ አሁን ደደቡ ይሄ ስራ ፈጥ ስራ ስትፈታ ነው። ዘጠኝ መቶ ሰው ነው እዚህ ጋር ቁጭ ብለው የምትከተለው በዚህ ሰዓት የተማረው የቱ ጋር እንዳለ ታውቃለህ? ቢሮ ነው ያለው ወይ ስራ እየሰራ ነው። ይሄን ደምቆሮ ልንገርህ፣ ቢከተለንም ትንትዋለህ። ቢሮ ውስጥ ቁጭ ብሎ ትልቅ ቦታ ቁጭ ብሎ አየህ፣ እንደዚህ አይነትም ትውልድ ያተርፈናል የሚለው እንደምናል ይህን ደንቆሮ እኮ አባቱ ወይ ይለምናል ወይ አንተ ቁጭ ብሎ ይመለከታል። አንተ እኮ ለሱ ቁርስና ሸራተን እኮ ነው። ሌላ ቦታ ቢሆን እኮ ፊልም ከፍሎ እኮ ነው የሚገባው። የእሱ አሁን እኮ ይህችን ገዝቶ የሆነች ኢንተርኔት ትስል ጥግ ጋር ሄዶ በፍሪ ኢንተርኔት ዋይፋይ፣ ሌላ ቁጭ ብሎ ያይሃላተን። አንተ እኮ ሸራተን እኮ ነው የምታሸንፊው። ግን አንቺ እንደምታደርጊው እንደፈለግሽ ማድረግ ነው እንጂ እነሱን ለማስደሰት በስማ ነው ወይ በቃ አራሱብኝ እኔ ድሮ ካሊብን ልጆቼን ነው የምል። ታውቃለህ ሥነ ሥርዓት ያላት ሴት እኔ ስለራሴን ማውራት አይደለም። ኢቨን ራሱ የሆነ ኢንጆይ ማድረግ ስፈልግ የውነት ጥቁር ሀበሻ የሌለበት ቦታ የምል ሴትዮ። አሁን ቲክቶክ ላይ ወጥቼ አንዳንዴ ግሪን ከፍቼ በሙሉ ቁጭ እላለሁ። ምክንያቱም ክብር አይወድላቸውም፣ ክብር አይወድላቸውም። ያ ግን እኔ ደግሞ በጣም የራሴን ክብር መጠበቅበት ቦታ ላይ ደግሞ በወስድ ከማን ጋር እንደምውልና ማን ስለኔ ሲያወራ ብትሰማ ደግሞ ይቺ ሴትዬ ሁለት ሰው ነው የምትለው። እኔ ኮሚኒቲ አንድ ነገር አልጠበቅ እነቱ ትልቅ የተባለው ስልጣን ላይ ያለውን አይቼዋለሁ። ቅሌታም ነው። ዞር ይልና ዚ ያወራህና በዛ በኩል የእኔ ፍቅር ይላል ሚስትኮና፣ ልጆች ቅሌታም። እዚጋ የተከበረችው ጂጂክያ የተከበረችው አዳነቻ አበቤ፣ በዚ በዚህ በኩል አዳነቻ አበቤ መቼ ነው የምንወጣው የሚለ ሊመጣ ቅሌታም ናቸው። ነው ቅሌታ ስለዚህ እኔ ደንቆሮ አከበረኝ አላከበረኝ ምንም እንትን ይለኝ። እኔን እንድታክብር የምፈልገው ከፊት ለፊቷ ቲትል ያላት እንደ ዶክተር አከል የምትባለው ከወቀሰች ቢሽ ቡልሽት አጥፍተሻል ጅ መቀሰተ ጸፍተሻል። ይህ ራሱ ሌላ ነው፣ ከታች ሌላ ነው የሚያወሩት። አብደላ ሲያገባ እና ስሮጥ አገባ ናቸው እነዚህ ወይ ጂጂ ሳሌ ቤ